ሰላም ሰላም ጤና ይስጥልን። በወቅታዊ የሀገራችን የጸጥታ ጉዳይ ላይ የመከላከያ ህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ለመከላከያ ሚዲያ የሰጡትን ማብራሪያ እንደሚከተለው እናቀርባለን። የኢፌድሪ መከላከያ ህዝብ ግንኙነት ዳይሬክተር ኮሎኔል ገትነት አዳነ ዛሬ ረፋድ ላይ ከመከላከያ ሚዲያ ጋዜጠኞች ለቀረቡላቸው ጥያቄ ሰፊ ምላሽና ማብራሪያ ሰጥተዋል። የኢፌድሪ መከላከያ ሰራዊት በርካታ ተልእኮቹን በውጤት እየፈጸመ እንደመጣ ሁሉ አሁን ላይም በየትኛውም ቦታ የሚሰጠውን መልክ ከብዙ ተልእኮ በድል እየተወጣ እንደሚገኝም ገልጸዋል። ከሰራዊቱ ዝግጁነት አንጻር በየትኛው መመዘኛ ቢለካ ተገማችም ሆነ ኢተገማች ሁኔታዎች እንደየአመጣጣቸው መመከት የሚችል ሰራዊት መኖሩን አስረድተዋል። በተቋማዊ የሪፎርም ስራ፣ በሰው ኃይሉ ግንባታ፣ በአደረጃጀቱ፣ በአሰራሩና በትጥቁ ኢትዮጵያን ሊመጥን የሚችል ሰራዊት ሆኗል ብለዋል። ለቀጠናው ሰላምና መረጋጋት የበኩሉን ሚና የሚጫወት እንደሆነም ኮሎኔል ጌትነት አዳነ አስገንዝበዋል። በሀገራችንም ከሀገር ውጭም በሚመጡ ግዳጆች ተደጋጋሚ ፈተናዎችን በድል እየተወጣ የመጣ ሰራዊት መሆኑን የሰራዊታችን ስትራቴጂክ አመራሮች ብቻ ሳይሆኑ መንግስትም መላው ህዝባችንም፣ የሚኮሩበት የሀገራችን የማደግ ተስፋ በሰላም እጦት እንደማይደናቀፍ የሚተማመኑበት ነው ብለዋል። በዝግጁነቱ በተግባርም በሚፈጸመው ግዳጅም አስተማማኝ ኃይል ስለመሆኑም አብራርተዋል። በኢትዮጵያ ህገ መንግስት አንቀጽ 87 የመከላከያ ሰራዊት መሪሆች ላይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በህገ መንግስቱ የተሰጠውን የአስቸኳይ ጊዜ አዋጅ መፈጸሙን ጨምሮ ህጋዊ መሰረት ያላቸውን ተልዕኮች አሰራር እና መመሪያን ተከትሎ እንደሚፈጽምም ኮሎኔል ጌትነት አንስተዋል። ይህን ለመፈጸም ዝግጁነት ማረጋገጥ ቀዳሚ ተግባር በመሆኑ መተካካት የማያቋርጥ ተከታታይነት ያለው ስራ ሆኖ የመከላከያ መከላከያ በሚያዋጣው መደበኛ የመመልመያ መስፈርት መሰረት ወጣቶችን ወደ ሰራዊቱ የመቀላቀል ወይም የመቀላቀል ስራ እየተተገበረ ስለመሆኑም ተናግረዋል። መከላከያ እንደ ተቋም በሀገር አቀፍ ደረጃ እድሜ፣ ጤናን ሚዛናዊ ተዋጽኦን ጨምሮ ሌሎች የመመልመያ መስፈርቶችን መሰረት ማስታወቂያ በሚዲያ በክልል፣ ዞንና ወረዳዎች ተደራሽ በማድረግ ከፍተኛ ጥንቃቄ በተሞላበት አግባብ መስፈርቱን ያሟሉ ወጣቶችን ብቻ እንደሚመለመል የሚታወቅ እውነታ ሆኖ ያለ አንዳንዶች የተለየ አመለካከትና ዓላማ ያላቸው አፍራሽ ቡድኖች ከዚህ በተቃራኒ አገላለጽ ከዕድሜ ከጤናና ከሌሎች ጋር አያይዘው ሲተቹ ትችታቸው ከእውነት የራቀና የአፍራሽነታቸው ማሳያ መሆኑን ኮሎኔል ጌትነት አመላክተዋል። ሀገርን ለማተራመስ ለማፍረስ በአንድም ይሁን በሌላ መንገድ ግጭትን ለመፍጠር ጸረ ሰላም ቡድኖች መጀመሪያ ሰራዊቱን መንካት በሐሰት ስም ማጥፋት ብለውም ስለሚያስቡ እንጂ የተመለመለው ወጣት ከተመዘገበበት ቦታ ጀምሮ ማሰልጠኛ ድረስ በርካታ የቁጥጥር ስርዓቶችን አልፎ ተገቢውን መስፈርት ካሟላ ብቻ ወታደር እንደሚሆን እንጂ ስለተፈለገ ተብሎ የተመዘገበው ሁሉ ወታደር መሆን እንደማይችልም ነው ያስረዱት። ግጭት ጠቃሚ አለመሆኑን ግጭትን ለማስወገድ ሰላምን ለማምጣት ሁሉም መስራት ሁሉም መትጋት የበኩሉም ስራ መስራት ከሁሉም ዜጋ እንደሚጠበቅ ያስገነዘቡት የሕዝብ ግንኙነት ዳይሬክተሩ በጽንፈኛው በሽብር ቡድኑ ሸኔ ግጭት በሚከሰትባቸውም አካባቢዎች ድሮን ንጹሐንን ጎዳ በሚል የሚሰራጨው አሉባልታ ሐሰት መሆኑን ገልጠዋል። ይህ ሊሆን የማይችል ሆኖም የማያውቅ ስምን ለማጠርሸት የተሰነዘረ መሠረተ ቢስ መሆኑን የገለጹት ኮነል ጌትነት አደነ ድሮን መጠቀም ከተቻለም ድሮን ኢላማ ቀርጾ የሚያሳይ ሲመታም ያለው ቴክኖሎጂ መሆኑን አብራርተዋል። ጽንፈኞች ከዚህ በፊት ድሮን ከነ ፓይለቱ ጥለናል ያሉት አባባል በማስታወስ ነው ይህን የተናገሩት። ጽንፈኛው መምህራንን እየገደለ ተማሪዎችን እየገደለ ትምህርት ቤት አዘግቶ ተማሪዎች እንዳይማሩ ትምህርት አስቁሞ ድሮን ትምህርት ቤት መታ ማለቱ በሐሰት ስም ለማጥፋት የሚጠቀምበት የተለመደ የውሸት ስራው ስለመሆኑ የተናገሩት የሕዝብ ግንኙነቱ የዳይሬክተር ኮሎኔል ጌትነት አዳነ ከሰሞኑ በጽንፈኛው ላይ የሚሰማውን የእርስ በእርስ መገዳደድ፣ የእርስ በእርስ ግጭት፣ መወነጃጀል፣ መተማማት ሲሰፋ መምህራንን ማንበርከካቸው ወይም መግደላቸው በማህበራዊ ሚዲያ ላይ ሲጋለጥ ይህን መጥፎ ድርጊታቸውን ለመሸፋፈን እና አጀንዳም ለማስቀየር የሚጠቀምበት ያሰ ዘመቻ መሆኑንም አስረድተዋል። በተለያዩ የሀገራችን ክፍል ሰላም የማይፈልጉ ቡድኖች የራሳቸውን ፍላጎት ለማሳካት ሲሉ ችግሮችን ሲፈጥሩ ቢቆዩም ከመንግስት ከሕዝብና ከመስተዳደር አካላት እንዲሁም ከሕዝብ ጋር በመሆን መከላከያ ሰራዊት በመስዋዕትነቱ የሀገሩን ሰላም እያረጋገጠ ልማትን እያሳለጠ መምጣቱን አንስተዋል። እንደ አብነት በኦሮሚያ ክልል ህዝብን ሲያሰቃይ የነበረውን ሸኔን በሚገባው ልክ ተመትቶ ክልሉ ሙሉ በሙሉ ሊባል በሚችል ደረጃ አግባብ ወደ ሰላም እየመጣ መሆኑን በየደረጃው ያለው መዋቅር ህዝቡ ከሰራዊቱ ጋር ጥምረት ፈጥሮ በሰራው የቀን ከሌት የሰላም ስራ ነው ብለዋል ኮሎኔል ጌትነት አዳነ። አሁን ላይ በኦሮሚያ ክልል አልፎ አልፎ አለሁ ለማለት የሚንቀሳቀስ ሸኔ ካልሆነ በስተቀር በክልሉ ሰላም መረጋገጡንና ለሰላሙ እውን መሆን ደግሞ የሀገር ሽማግሌዎች አባግራዎች ድርሻም ሰፊ መሆኑን አንስተዋል። ጽንፈኛው በአማራ ክልል ቀደም ሲል አመራሩ ስራውን እንዳይሰራ መንገድ ተዘግቶ አገልግሎት መስጠት እንዲቆም ልማት እንዳይለማ ተጽዕኖ በህዝብ ላይ ሲፈጥር ቢቆይም አሁን ላይ መከላከያ ከህዝቡና ከክልሉ የጸጥታ ኃይል ጋር በመሆን ሰላም ፈላጊውን ወደ ሰላም በማምጣት ሰላም የማይፈልገውን ጽንፈኛ ላይ እርምጃ በመውሰድ በበርካታ የክልሉ ከተሞች ላይ የኮሪደር ልማት ስራዎችን ማከናወን በማህበራዊ አገልግሎቶችን መስጠት፣ ልማትን ማስቀጠል፣ በየደረጃው መዋቅሩን አስተካክሎ ስራን መስራት እየተቻለ ስለመሆኑም የመከላከያ ህዝብ ግንኙነት ዳይሬክተሩ አብራርተዋል። በንጹሐን ላይ በደል የሚፈጽሙ ጽንፈኛ ቡድን የግል ጥቅምን ለማሳካት ሲዘርፍ በንጹሐን ላይ ግድያና ገታ ሲፈጽም መቆየቱን ያነሱት ኮሎኔል ጌትነት አሁን ጽንፈኛው ተመቶና የትም ገብቶ የሰላሙ ሁኔታም መልክ እያያዘ፣ የክልሉ የፀጥታ መዋቅርም እየተጠናከረ፣ መከላከያ አስፈላጊውን ድጋፍ እያደረገ ህገ መንግስታዊ አካሄዱን ተከትሎ ሰራዊቱ ሰላም እያሰፈነ፣ በክልሉ የተሻለ ሰላም እየታየ መሆኑንም ነው የተናገሩት። በመስዋዕትነት የመጣውን ሰላም በጋራ ማጽናትና ማስቀጠል ከሰራዊታችን ባሻገር ከሁሉም ዜጋ የሚጠበቅ መሆኑን የመከላከያ ሰራዊት ከፍተኛ አመራሮችን ጨምሮ በየደረጃው ያሉ ሲቪል መስተዳደር ጸጥታ ስራውን እየደገፉ ህዝብን እያወያዩ በብዙ ጥረት የተገኘውን ሰላም ማስቀጠል እንደሚገባም ተናግረዋል። የጦር መሳሪያን ጨምሮ ህገወጥ ዝውውርን በተሳሳተ አቅጣጫ የራስን ጥቅም ፍለጋ በሚዲያ ህዝብን ለማወናበድ ገቢም ለማግበስበስ መሞከር፣ ሰራዊቱን ያለ ስሙ ስም መስጠት መቆም እንዳለበትም ነው የተናገሩት ሰራዊቱ ዘርፈ ብዙ ግዳጆችን እየተወጣ እንዳለው ሁሉ ለሀገር ሰላም፣ ልማት መቀጠል መስዋዕትነት እንደሚከፍለው ሁሉም ዜጋ ለሀገሩ ሰላም፣ ለሀገሩ ልማት ይበልጥ እውን መሆን በጋራ መስራት፣ እንደ ኢትዮጵያዊ ማሰብ፣ ችግሮች ካሉም በሰላማዊ መንገድ ለመፍታት መጣር፣ ከምንም በላይ ለሀገር እድገት እና ሰላም መስራት ከሁሉም ዜጋ እንደሚጠበቅ ከመከላከያ ሚዲያ ጋር ሰፊ ቆይታ ያደረጉት የኢፊዝሪ መከላከያ ህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ አስገንዝበዋል። የተከበራቸው የጉባለች ቤተሰቦች ይህንን መልእክት በግላችሁም በጎ ነገርን በውጤቱ በፍሬው ያሳይ ዘንድ የምትችሉትን ሁሉ አድርጉ። በዘረኝነት በሽታ እስከዛሬ ድረስ ከስረንበት ነገም ለመክሰር የምንሄድበትን የጥላቶቻችንን የስኬት አርማ ይዘን ለጥላት መጫወቻ ሆነን የምንቀጥልበትን ነገር በማስቆም የራሳችንን በጎ ነገር በራሳችን እናረጋግጥ ዘንድ በሀገራችን ላይ የሚበጀውን በሁሉም ነገር ባለቤት ሆነን በጎ ነገር ቢመጣም ተጠቃሚ በመሆን መጥፎ ቢመጣም ተጠያቂ ለመሆን ራሳችንን በዛ ስሜት እየሳልን ወይም እያዘጋጀን ወደፊት አብረን እንሄድ። ኢትዮጵያ ትቀጥላለች። ወደንም ጠለን ኢትዮጵያ ታበጽለዋ። በእግዚአብሔር መከላከያ ጀግናችን ነው። ኢትዮጵያን እያሻገረ ስለሆነ መልካም ጊዜ